በእጅሽ ላይ ምን አለ? የሆነ ነገር ለጠየቅነው ጥያቄ እግዚአብሔር ያለንን ነው የሚጠይቀን። ምን አለ እህቴ? ምን አለ ወንድሜ? በአንተ ላይ ምንድን ያለሽ? ምን ማድረግ ትችላለሽ? ምን ማድረግ ነው የምችለው? አንተ ማድረግ የምችለው ምንድን ነው? ኢየሱስ ጌታ ነው። ብዙቻችን የተነካነው መድረክ ላይ በተደረገ ነገር አይደለም። በጓደኛ በወዳጅ አለ ባልጠበቅነው ስፍራ በሰማነው መልኮታዊ ድምፅ ነው። ይሄ በትር እኮ አንተ ያልመታው ጠላት የለም። ይሄ በትር እኮ የፈሮዖን አለቆችን የመታበት ነው። ይሄ በትር እኮ ሌሉያ የአራት መቶ ሰላሳ ዓመት ባሪያ ያደረጓቸው አቡሉ የመታበት ነው። ይሄ በትር ይሄ በትር ሚዲያም በረሃ ላይ በግንዳ አገርክበት አይደለም። ግዴለህም። እግዚአብሔር ሲያወራህ ምን አለ ሲለ ያንን ሊጠቀምበት ነው። በዚህ በር ላይ የበረከት ዝናብ አዘዋል። ከዚህ የበረከት ዝናብ ጋር የምንነካከበትን ይህን ድምፅ ነው ዛሬ የማቀበለው። እጅሽ ላይ ምን አለ? በእጅ ላይ ምን አለ? የመነሻ ጥቅስ ማድረገው ሁለተኛ ነገሥት ምዕራፍ አራት ቁጥር አንድ ጀምሮ ያለው የነቢያት ማህበር ወገን ከሆነው የአንደኛው ሚስት እንደዚህ አለች፣ አገልጋይ ባሌ ሞቷል፣ እርሱም እግዚአብሔር የሚፈራ ሰው እንደነበረ አንተ ታውቃለህ። አሁን ግን ባለ ዕዳ ሁለት ወንድ ልጆችን ባሪያ አድርጎ ሊወስዳቸው መጥቷል፣ ስትል ወደ ኤልሳ ጮኸች። ኤልሳም ታዲያ ምን እንዳደርግልሽ ትፈልጋለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋይ ከጥቂት ዘይት በቀር በቤቴ ምንም ነገር የላትም አለች። እርሷም እንግዲህ አላት። እንግዲህ አይችና ከጎረቤትሽ ሁሉ ጥቂት ሳይሆን ብዙ ማደጋ ተዋጂ ገብተሽ መዝጊያውን ባንችና በልጆችሽ ላይ የኋል ዝጊ። ዘይቱም በማደጋዎቹ ላይ ጨምሪም እያንዳንዱ ማድጋ ሲሞላ ወደ አንዱ በኩል አኖረው። ስለዚህ ትታው ሄዳ መዝጊያውን በራሷና በልጆቿ ላይ ይውሃል ይዘጋች። ማድጎችንም እያቀረቡላት እርሷም ትሞላ ጀመር። ማድጋዎችም ሁሉ ከሞሉ በኋላ ልጇን ሌላ ማድጋ አምጣ አለችው። እርሱም ምንም የቀረ ማድጋ የለም ሲል መለሰላት። ከዚያም ዘይቱ መውረድ አቆመ ይላል። በጣም የሚገርም ነው። የአንድ ነቢይ ሚስት የነበረች የአንድ አገልጋይ ሚስት የነበረች ባሏ የሞተባት ባሏ ደግሞ ዕዳ ጥሎባት የሞተ ባለዳዎች ደግሞ ልጆቿን መጠው ሊወስዱበት በነበረ ሰዓት ላይ የተደረገ ታሪክን ነው የሚነግረን። እቺ ሴት በጣም ሲጨንቃት እግዚአብሔር ትልቅ ተአምር የሚሰራበት አንድ እግዚአብሔር ነቢይ እንዳላውቃ ወደ ነቢዩ ሄዳ ጥያቄ ጠይቀች። ጥያቄ ጠይቀች። ልጆቼን ባለዳ ሊወስዱ ነውና እባክህ ከዚህ ነገር ውስጥ አውጣኝ። ባሌ እግዚአብሔር ይፈራ ነበረ። ባለፈው ሳስተምር እግዚአብሔርን መፍራት መለኮታዊ ስንቅ ነው ብያቸዋል። በሰማይ የሚቀመጥ በሰማይ የሚቀመጥ መለኮታዊ ስንቅ ነው የሚል ትምህርትን አስተምራለሁ። እና እግዚአብሔርን ይፈራል አለችው። ያም የእግዚአብሔር ነብይ ያላት ነገር ምንድነው? ምን እንዳደርግሽ ትፈልጋለች? በቤትሽ ምን እንዳለ ነገርኝ ያላት። የሚገርም ነገር ነው። የጠየቀችው ጉድለቷን ነው የጠየቀት፣ ግን ያላትን ነው የጠየቀችው። ጉድለቷን ነው ምንም እንደሌላትን ነው የምታውቀው። ቤቷን እንደጎደለ ነው የምታውቀው። ከመጉዶ ላይ የተነሳ ልጆቿን ባለዳ መጦሪያ ወስድባት ነው ባሪ አድርገው ሊወስድባት ለብድሩ የሚሆን መልስ ልጆቿን። ልጅና ብድር እኩል አይደለም። በተለይ ለእናት በብዙ ምጥ፣ በብዙ ዋጋ ነው ከፍላ ልጆችን ወልዳ የምታሳድገው። ብዙ ዋጋ የከፈለችበትቸውን ልጆቿን ባለዳ ለገንዘብ ብሎ ሊወስድባት ነው። በጣም ከባድ ምጥ ውስጥ ነው ያለችው። ረዥም ዘመን ዋጋ የከፈለችበትን፣ ረዥም ጊዜ ዋጋ የከፈለች ልጆቿን ባለዳ ለገንዘብ ብሎ ሊወስድባት ነው። የህይወቷ ፍሬ፣ የነገሯ ተስፋ የሆኑትን ነገር ሊያጨልምባት ነው። ስለዚህ ያላት ብቸኛ አማራጭ ወደ አምላኳ መጮ ነው። የአምላኳ መንገድ ደግሞ በዛ ዘመን ላይ በነብዩ ተገልጦ ነበር። ስለዚህ ወደ ነብዩ ሄዳ ያለኝ አማራጭ አንድ ነው፣ አንተን አለች። ብቸኛው አማራጭ እሱ ስለነበረ ያለኝ አማራጭ፣ ብቸኛ አማራጭ አንተ ነህና እባክህ በዚህ ጉዳይ ውስጥ ተገለጠ፣ በዚህ ነገር ላይ ተገለጠ አለችው። አያችሁ ያላት አንድ አማራጭ ይሄ ብቻ ስለሆነ ነው። እሱም ኤልሳ ይባላል። ኤልሳ ግን የጠየቃት ነገር የሚገርም ነው። የጠቃ ነገር የሚገርማችሁ ነገር ይሄ ነገር መለኮታዊ ሚስጥር እንደሆነ ብታውቅ እሱ ጋርም ላትሄድ ትችል ነበር። ግን እንኳን እሱ ጋር ሄደች፣ እሱ ጋር የሄደችበት መንገድና የመለሰላት መልስ ለእኛም ዘመን ትምህርት ይሆናል። ይሄ እግዚአብሔር ነብይ ያላት ምንድን ነው? በእጅሽ ላይ ምን አለ? በቤትሽ ምን አለ? የሚገርመው በቤቷ ያለው ነገር ሁሉ ከእዳ የሚያወጣት እንደሆነ አታውቅም ነበር። በቤት አለ የምትለው ትንሽ ነገር ለካ እግዚአብሔር ሊጠቀምበት የሚችል ትልቅ ነገር እንደሆነ አታውቅም ነበር። እግዚአብሔር ሁሌ ሲያደርግ ትንሹን ማተልቅ ይችላል። የተናቀውን የማያስፈልግ የተባለውን ለክብር መገለጫ ያደርገዋል። እግዚአብሔር ሁሌ ሲሰራ ሁሌ ሲሰራ እጅ ላይ ያለውን አንተ ቤት ያለውን ሕይወት ላይ ያለውን ግን እውቅና ያልሰጠኸውን ከምንም ያልቆጠርከው ነገር ይመጣና ለክብር መገለጫ፣ ለበረከት ማስነሻ ለተአምር መውጫ ያደርገዋል። ዛሬ እጃችሁ ላይ ባለው ነገር ላይ እግዚአብሔር የክብርን ጸዳል ያበራል። በአንዳንዶቻችሁ ላይ የክብር ፋና ዛሬ ይወጣል። አሁን ለቅሷን የሚያስቆም እዳዋን የሚከፍል ነገር እጇ ላይ እንዳላት አታውቅም። ጩኸቷ የለም ነው መልሱ፣ ደግሞ የሰማይ መልስ እጅሽ ላይ ምን አለ የሚል ነው። ወገኖቼ አንዳንዴ የናቅናቸው ነገሮች ለካ መንገድ የሚከፍቱ ናቸው፣ በር የሚከፍቱ ናቸው። አንዳንድ የረሳናቸው ነገሮች ለመለኮት ክብር ለእግዚአብሔር ተአምር መገለጫ ናቸው። አሁን በእጇ ላይ ያለች ትንሽ ነገር እግዚአብሔር የሚሰራበት ትልቅ መድረክ ነው። አሁንም እናገራለሁ፣ በእጃችሁ ላይ ያለ ትንሽ ነገር እግዚአብሔር የሚሰራበት ትልቅ መድረክ ነው። ትንሽ ነው የምትሉትን እግዚአብሔር ትልቅ ማድረግ ይችላል። በቃ ይሄም አለ ምንም አይጠቅምም የምትሉትን እግዚአብሔር ለትውልድ በረከት ያደርገዋል። ዛሬ መለኮት ድምፅ አለው። በእጅሽ ላይ ምን አለ? በእጅ ላይ ምን አለ? ምንድን ያለሽ? ምንድን ያለ? ዛሬ ለቅሷችንን አቁመን ከመለኮት ምክር ጋር እንስማማለን። የለም የምንለው ነገር ሁሉ አለ በሚል በእግዚአብሔር ድምፅ ኢየሱስ ጌታ ነው። የእግዚአብሔር ድምፅ ነው፣ ምንድን ያለሽ የሚል ምንድን ያለህ? ምንድን ያለ? አያችሁ፣ ልጆቿን ከእዳ መወሰድ፣ በባለዕዳ እጅ ስር ከመውደቅ ህይወቷን ከጉድለት ያወጣው በእጇ ላይ ያለው ጥቂት ነገር ነው። አየ ጥቂት የሚባለው ሲበላ ነው። ትንሽ የሚባለው በሰው አይን ነው። የሰው አቆጣጠር የመለኮት ድምፅ አይደለም። ይሄ ነው የሚገርመው እኮ የሰው አቆጣጠር የመለኮት ድምፅ አይደለም። የሰው ፍረጃ የእግዚአብሔር ፍረጃ አይደለም። የሰው መንገድ የመለኮት መንገድ አይደለም። ኢየሱስ ይባርክ። እንደዛማ ቢሆን ማናችንም ለዚህ አገልግሎት ባልበቀ ነበር። ማናችንም ለዚህ ዝማሬ ባልበቀ ነበር። እግዚአብሔር ትንሽ የተባለውን ትልቅ የሚያደርገ፣ በትውልድ መካከል የተጣለውን ለበረከት የሚያደርገ፣ ትንሽ የተባለውን እግዚአብሔር ዛሬ ትልቅ ያደርጋለ። ምንድን ነው እጅሽ ላይ አለው? ምንድን ነው እጅ ላይ አለው? መልሷ እኮ የሚገርም ነው። በቤትሽ ምን እንዳለ ንገሪ ስላት አገልጋይ ከጥቂት ዘይት በቀር በቤቷ ምንም ነገር የለም። አሁን ለእሷ ጥቂት ነች፣ ጥቂት ነች ጥቂት ነች። ጥቂት የምትሉትን ማብዛት የሚችል አምላክ አለ። ጥቂቱን ነው እግዚአብሔር የሚያበዛው። አሁንም እግዚአብሔር እኮ ድምፅ ይዞ መጥቷል። በእጅሽ ላይ ምን አለ? የሆነ ነገር ለጠየቅ ነው ጥያቄ። እግዚአብሔር ያለንን ነው የሚጠይቀን። ምን አለ እህቴ? ምን አለ ወንድሜ? በአንተ ላይ ምንድን ያለሽ? ምን ማድረግ ትችላለሽ? ምን ማድረግ ነው የምችለው? አንተ ማድረግ የምችለው ምንድን ነው? ኢየሱስ ጌታ ነው። ብዙዎቻችን የአምላክን ችሎታ ነው የምንጠይቀው። ጌታው ይህን አድርግልን ነው የምንለው። ጌታው ይህን ሁንልን ምለው። መለኮት ደግሞ በተቃራኒ ይመጣና ምን አለሽ ይላል። ምን አለ? ምን አለ? ለእግዚአብሔር ተአምረ አገልግሎት እግዚአብሔር የሚጠቀመው በእጅ ላይ ያለ ነው። እግዚአብሔር ከሙሴ ጋር ሲያወራ የጠየቀው ነገር በእጅ ላይ መላለነ ያለው ይ በትር እኮ ነው እ አሁን የተጠየቀው ምን አለ እንጂ ነገሩን አብራራ አይደለም። የእኛ ነገር ታውቃላችሁ፣ ነገርን በራሳችሁ ሚዛን ስለምናይ ማብራራት እንወዳለን። ወይ ጥቂት ዘይት ነች ምን አላት? ኧረ ምን አላት አይባልም። እግዚአብሔር ሲያወራ ኢየሱስ ይባረከ የተናቀውን ማንሳት የሚችላል። ትንሹን ማብዛት የሚችላል። ዛሬ ለአንድ ሰው እንደዛ ይሆንለታል። በኢየሱስ ያለሽን አትናቂው። አታልቅሺ ከምባ ውጭ እና ያለሽን ነገር እንዴት ይሆናል በይነ ጠይቂ። አምላክ እጅ ላይ ያለው ይሄ ነው፣ ህይወቴ ላይ ያለው ይሄ ነው። ምን ላድርገው? ዝማሬ ሊሆን ይችላል። ዝማሬሽን ይሆናል ክብር የሚያደርገው። ለትውልድ መድኃኒት የሚያደርገው እጅ ላይ ያለውን በትር ይሆናል የተአምር መሳሪያ የሚያደርገው። እንዴ በእጅ ላይ ምን አለ በእጅ ላይ መላል አይ ለረዥም ዓመት በጋገርኩበት ይመስለኛል። ያው በቃ መቀማል ከበጉጋ የኖረ ነው በትር ነው ያለው። በቃ እሱም በትር ጣለው አለው። አያችሁ እጅ ላይ ያለው በትር በእግዚአብሔር ዘንድ ሲቀርብ የተአምር መሳሪያ እባብ ሆን ይችላል። ደነገጠል አንሰው አለ አነሰው ከተተ ኢየሱስ ክርስቶስ ጌታ እጁ ላይ ያለው በትር ነው። አያችሁ እግዚአብሔር ጠላትን ሲመታ እጅ ላይ ትንሽ ነገር ያረክበትን ያን በትር ይጠቀማል። ይሄ በትር እኮ አንተ ያልመጣው ጠላት የለም። ይሄ በትር እኮ የፈርዖን አለቆችን የመታበት ነው። ይሄ በትር እኮ ሃሌሉያ፣ አራት መቶ ሰላሳ ዓመት ባሪያ ያደረጓቸው መብሉ የመታበት ነው። ይሄ በትር ይሄ በትር ሚዲያም በረሃ ላይ በግንድ አገርክበት አይደለም ግድ የለህም። እግዚአብሔር ሲያወራህ ምን አለ ሲለ፣ ያንን ሊጠቀምበት ነው። ያን ትንሽ ያልሽው ነገር ያን ትንሽ ያልከው ነገር እግዚአብሔር ሊጠቀምበት ነው። ለክብር መገለጫ ሊያደርገው ነው። የታምር መውጫ ሊያደርገው ነው። ምን አለ? በእጅ ላይ ምን አለ? በእጅሽ ላይ ምን አለ? በእጅ ላይ ምን አለ? አየህ፣ ብዙዎቻችን ትልቅ የሚባሉ ነገሮችን ደርድረን እዛ ጋር ካልደረስን ህይወት ያልሞላም ይመስለን እንደዚህ አይነት አገልግሎት ከሌለን አገልግሎት ያገልግልን የማይመስለን፣ በእንደዚህ አይነት መልኩ ካልዘመርን የዘመርን የማይመስለን፣ በእንደዚህ አይነት መልኩ ካልኖርን የኖርን የማይመስለን፣ እንደዚህ ነገር ከሌለን ሀብት ያለን የማይመስለን፣ እንደዚህ ነገር ከሌለን የተዋብን የማይመስለን፣ በእንደዚህ አይነት መልኩ ካልለበስን ያማረብን የማይመስለን። ብዙዎችን ያለነው ወንድሜ ከሰው መስፈርቱ ጣና ባለ ነገር ላይ ጀመረ። እግዚአብሔር ያንን ነገር የክብር መገለጫ ያደርገዋለ። ሚዲያም ላይ የተጠቀምክበትን በግሁሽ ያልክበትን እግዚአብሔር የተአምር መገለጫ ያደርገዋለ። ሲነቃነቅ ያላየኸውን የሚነቃነቅ ባቢ ያደርግልሃል። እጅ ላ ለ በትር እኮ የሆነ ነገር ከማገድ በስተቀር ምን አለ? በቃ ምንም የለም። ያልከውን በጋግድበታለሁ፣ ያልከውን እሱን የሚነቃነቅ ባቢ ያደርገዋለ። ቀይ ባህርን የሚከፍል በትር ያደርገዋለ። ይሄ በትር ይሄ በትር በግ ሲመታ በግ ነቅቅርጽ ይዜ ነበረው። አሁን ግን አሁን ግን መረዳት ወደ ሙሴ ከመጣ በኋላ ድንጋይ መጥቶ ድንጋይ የሚያስለቀስ ነው። ሁለት ሚሊዮን ህዝብ የሚያጠጣ ድንጋይ ድንጋይ አልቀሶ እኮ ነው ጉዳዩ ከዚህ በፊት እንደሳል ነበር። እግዚአብሔር ግን በእጅ ላይ ምን አለ ብሎ የነካውን ያን ጥቂት ነገር የክብር መሳሪያ መገለጫ ሲያደርገው ድንጋይ መጣ፣ ሁለት ሚሊዮን ህዝብ ውሃ ታጠጣል። አየ፣ ይህ ኖርማል በትር አይደለም። ኖርማል ያልሽው አንቺ ነሽ። ዛሬም ወደ ማስተዋል እንምጣ። የጌታ መንፈስ ያገኝሽ በኢየሱስ ሰበብ። የጌታ መንፈስ ሲንካ ዛሬ በኢየሱስ ሰበብ፣ ምንም የለም ጥቂት ነው ትንሽ ነው ያልከው ነገር እግዚአብሔር የመብዛት ስርዓትን ያመጣበት ዘንድ ምክርን ይምከረ መለኮታዊ ጥበብ በኢየሱስም ያገኘሸ ብዙቻችን እንደዛ ነን። ትልቁን ለመያዝ ትንሹን ጥለን በእጃችን ያለው ነገር አሳንሰን፣ አኮስሰን ትልቅ የተባለው ለመያዝ በመዘርጋት እግዚአብሔር ሊያበዛበት የነበረውን ነገር ጥለ ነው ረስተ ነው የለም ብለን ምንም አይሰራም ብለን ጥቂት ናች እኮ አለች። ጥቂት ነች አለች። አይ ግድ የለሽም። አሁን ትልቁ ነገር የሚሰራው በጥቂቱ ነው አላት። አንቺ እቤቴ አለ የምትዪው ያ ትንሽ ነገር አላት። ባለዳ ብቻ አይደለም በዘመንሽ ሁሉ ባለዕዳ እንዳትሆኝ የሚያደርግ ትልቅ በረከት ነው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እኔ በዘመኔ ብዙ ክርስቲያኖችን አይቻለሁ። ብዙ ነገር እየጠየቁ እግዚአብሔር፣ ምን አላችሁ? ያላችሁ? ምን ያላችሁ? ምን ያላችሁ? ምንድን ያለው? እጅሽ ላይ ምንድን ማረክ? ትችላለ ምን ማረክ ትችላለሽ? ምን ማረክ ትችላለሽ? ምን እግዚአብሔርን አንዴ ስጠይቀው፣ ቀባይ ምን ማረክ ትችላለ? አለ የምችለው አንድ ነገር ነው አልኩት። የዳንኩበት መዳን መናገር ትችላለ? በል እሱን አደርጋለ። እኔ የምፈልገው ምንድነው? ተቀብቼ እንደነ ቦንኬ፣ ያኔ በዛ ዘመን ላይ ቦንኬን በጣም በጣም በልዩ መልኩ አይተን ነው ስለነበረ፣ በቃ ቦንኬ ነው በቃ ቦንኬ ቦንኬ። ጌታ መጣና ምን ማረክ ትችላለ? ያንተን ፍቅር መናገር ትችላለ? የዳንኩበት መዳን እሱን አድርገው። አያችሁ ልክ እነዚህ ስልን ቀጥታ ከቤት ጸለይበት ከነበረው ከዛ ከተንበረከኩበት ቀጥታ የውጣቱ የት እንደተቀላችሁ ሜዳ ላይ ነው ለሰው መናገር ጀመርኩኝ። ባለይ ድምፅ መስበክ ጀመርኩኝ። ባስ ላይ ሰብካለሁ፣ ሜዳ ላይ ሰብካለሁ፣ ቆሜ ጮኋለሁ፣ ሰው አናግራለሁ። እኔ የምፈልገው ትልቅ መድረክ እግዚአብሔር የጠይቀ ግን ምን አለ ነው ድምፅ ካለ ድምፅ በቂ ነው ዘምሬ ዘምሬ እኛ የምፈልገው እውቅና ነው። እግዚአብሔር የሚፈልገው ደግሞ ስራ ነው። እኛ የምፈልገው ትልቁ ነው የምናስበው ትልቅ ያልከው ነገር ትልቅ ላይሆን ይችላል። በአንተ ህይወት እግዚአብሔር ትንሹ ነው የማታለቅ የሚችለው የሚገርመው ለክብሩ ምስጋና የሚሆነው ትንሹን ባርኮልሽ ሲበዛ እንጂ እንደዚህ አሁን እኮ አይጻፍልንም ነበር። ሂጂ እንትና ጋር ሀብታሙ ሰው ጋር ሂጂ እና ለምኝ ቢላት ኖሮ መጽሐፍ ቅዱስ ላይ ያጻፍልንም ነበር። መጽሐፍ ቅዱስ ላይ የመጽሐፉ ምስጢር ምንድን ነው? እጇ ላይ ያለው ትንሽ ነገር ስለበዛ። መጽሐፍ ቅዱስ ላይ የመጽሐፉ ምስጢር ምንድን ነው? እጁ ላይ ያለው በትር የተአምር በትር ስለሆነ ጠላትን የሚመታበት በትር እግዚአብሔር አድርጎ ስለቀየረው፣ አሁንም እግዚአብሔር እያወራ ነው። እጅሽ ላይ ምንድነው ያለው? ምን ማረክ ትችላለ? ምን ማረክ ነው የምትችው? ምን ማረክ ትችላለ? ምን ማረክ ትችላለ? ምንድን ምንድነው ያለው? እጅሽ ላይ ምንድነው ያለው? ብዙዎቻችን የማንጠይቀው ጠይቀው ይሄን ነው። ብዙዎቻችን የማንጠይቀው ይሄን ነው፣ የማንረዳውም ይሄን ነው። የሆነ ነገር ለመያዝ እንዘረጋለን እንጂ እጃችን ላይ ያለው ነገር አናውቀው። ለምን በእኛ ፊት ጥቂት ጥቂትማ መጀመሪያም እጄ ላይ ያለው ትልቅ እንደሚሆን ቢያስብ ኖሮ አልዘረጋም ነበር። ይህን ስነግር አትዘርጉ እያልኳቸው አይደለም። አትዘርጉ ለምትዘረጉበት ለዛ መዘረጋት የሚያስፈልገው ትልቁ መሳሪያ እጄ ላይ ያለው ቢሆንስ? እጅሽ ላይ ያለው ቢሆንስ? እጅ ላይ ያለው ቢሆንስ? ሃሌሉያ እግዚአብሔር አንዴም አለኝ ደግሞ እኔ የምፈልገው በሲኦልና ሃሌሉያ በእኔ መንግሥት መካከል መድረክ የሚሰራ እንጂ አለኝ ተስማሚ ቦታ ላይ የሚጮህ አይደለም። ጌታ እኮ ነው ያለኝ። ስለዚህ ነው ጳውሎስ ምን አለ የማስታረቅን የማስተረቅን ቃል በእኔ ያስቀምጣል እግዚአብሔር በዚህ ሰዓት አስታራቂ ይፈልጋል። ብዙዎቻችን የምንፈልገው በቃ በአይምሯችን የተሳለውን ትልቅ ስፍራ እንጂ ትንሹን እግዚአብሔር ትልቅ እንደሚያደርግ አናውቅ። ትላልቅ የወንጌል ስራዎች የተሰሩት በመድረክ አይደሉም፣ አይደለም መድረክ ላይ በምናውቃቸው ሰዎችም አይደለም። እግዚአብሔር ባረክ መድረክ ላይ አድምቆ ላወጣቸው ክብር ለስሙ ይሁን። እግዚአብሔር በአንዱን በሌላም ስራ ትላልቅ የወንጌል ስራዎች ግን የተሰሩት በጓዳ በተደረጉ በግል በተደረጉ አገልግሎቶች ነው። ብዙዎቻችን የተነካነው መድረክ ላይ በተደረገ ነገር አይደለም። አለ በጓደኛ በወዳጅ አለ ባልጠበቅነው ስፍራ በሰማነው መልኮታዊ ድምፅ ድምጽ ነው ብዙዎቻችን ሄዳን ነው። እንደዛ እዚህ ትላልቁ ነገር እየጠየቃችሁ ትንሹን የረሳችሁ ትላልቁ ነገር አስባችሁ ትናንሹን የጣላችሁ ዛሬ በዚህ ማለዳ እግዚአብሔር ድምፅ አለው። እጅሽ ላይ ያለው ትልቅ ነው ይላል። እጃችሁ ላይ ያለ ትንሽ ነገር በእግዚአብሔር ፊት እግዚአብሔር የሚሰራበት ትልቅ መድረክ ነው። ኤልሳ ላይ የነበረው ቅባት የሰራው በዚህ ትንሽዬ ዘይት ነው። ጥቂት የምትባል ዘይት እግዚአብሔርን ባለዳ አይደለም። በህይወቷ ላይ ያለን ክብር መገለጫ፣ በእኛም ዘመን የእምነት መንገድ ሆነን እግዚአብሔር ይባርካል ብለን እንድናምን ያስቻለን ይሄ ነው። ያስቻለን ይሄ ነው። ጥቂቱን እግዚአብሔር አብዝቶ ሃሌሉያ ኢየሱስ ጌታ ነው። ማቴዎስ ላይ እንደዚህ ይላል ማቴዎስ ላይ እንደዚህ ይላል አንብብላችሁ። በመሸም ጊዜ ማቴዎስ 14 ላይ ነው፣ ቁጥር 15 ጀምሮ በመሸም ጊዜ ደቀ መዛሙርቱ ወደርሱ ቀርበው ቦታው ምድረ በዳ ነውና አሁን ሰዓቱ አልፏል፣ ወደ መንደሮችም ሄደው ለራሳቸው ምግብ እንዲመገቡ እንዲገዙ ህዝቡን አሰናብተ አላት። ኢየሱስም እናንተም የሚበሉትን ስጠዋቸው እንጂ ለሄዱ አያስፈልግም አለቸው። እነርሱም ከአምስት እንጀራና ከሁለት አሳ በቀር ይሄ በቀር የሚለው ነገር ቅድም እንደተናገረች ነው። እሷ በቀር የሚለው ምንድን ነው? ትንሽ ነው፣ አይበቃም፣ አይጠቅምም፣ አይረባም ማለት ነው። በእርግጥ ይሄ ምግብ ከአንድ ሰው በላይ አያልፍም። አያችሁ፣ ብዙ ጊዜ ሰው ሰው ከእግዚአብሔር መለኮት አሰራር ይልቅ ትንሹን ነገር መናገር ይቀለዋል። የማይጠቅመውን የማይረባውን፣ የማይበዛውን የማይበቃውን አይበቃ ማለት እኮ ነው። አሁን አንተ ለምትለው የሚበቃ ነገር አይደለም። አሁን አንተ ለምትጠየቁ ጥያቄ የሚበቃ ነገር አይደለም። ላልከው ነገር በቂ አይደለም። እርሱም እርሱም እነዚህን ወደ እኔ አምጡልኝ አላቸው። ህዝቡንም በሳር ላይ እንዲቀመጡ አዘዘ። አምስቱን እንጀራ ሁለቱንም አሳ ይዞ ወደ ሰማያ ሻቆ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለህዝቡ ሁሉ በልተውም ጠገቡ። የተረፈው ቁርሳሽ አስራ ሁለት መሶብ ነበር ይላል። የሚገርበው ሲጀምር ይጀምርበት ተመልከቱ። ያለቀበትን ተመልከቱ። ህዝብ በልቶ ትርፍ አለው። አያች አያቸው የእግዚአብሔር አሰራር ጠይቀው። አሁን ምን አለ ነው የሚለው። ምን ማድረግ ትችላለች አያቸው። እኛ ብዙ ጊዜ የምንመኛቸው ህልሞችን እንስልና ለምንመኛቸው ህልሞች ግብአት የሚሆኑ ነገሮችን ከሌላ ቦታ ለመሰብሰብ እየታገልን ነው። ዘመን የምንጨርሱ እየታገልን ለምናስባቸው እቅዶች እግዚአብሔር ላሳየን ትላልቅ ራዮች እግዚአብሔር በህይወታችን ላይ ይሆናሉ ላላቸው ህልሞች መፈጸሚያ ይሆኑ ዘንድ ግብአት ፍለጋ በየቦታው እየዞርን እየተንከራተትን ነው። ዘመናችን የሚያልቀው እዚህም እዛም እያየን። ምክንያቱም ያሰብነው ትልቅ ነው። ትልቅ ነገር ለማድረግ ትልቅ ነገር መሆን አለበት ብለን ስለምናስብ የትልቅ ነገር መነሻው ትንሽ እንደሆነ አናውቅም። ትልቅ ዛፍ ችግኝ ሆኖ ነው የሚጀምሩ። ችግኝ ነው ትልቁ ነው የሚያድገው። እግዚአብሔር የትልቅ ነገር ስርዓት ያስቀምጠው በዘር ውስጥ ነው። ይህ መለኮታዊ ስርዓት ነው። በእጅሽ ላይ ምን አለ? ዘር ውስጥ ያለ አቅም ትውልድን እስከ እስከማብላት ነው። በአንድ ብርቱካን ውስጥ ያለ አንድ ፍሬ በውስጡ ዛፍ አለው። ትንሽ ውስጥ ዛፍ አለ። ትንሽ ውስጥ መከር አለ። ትንሽ ውስጥ ክብር አለ። ትንሽ ውስጥ ኃይል አለ። ትንሽ ውስጥ ነገ አለ። ትንሽ ውስጥ ትውልድ አለ። ትንሽ ውስጥ በረከት አለ። አየህ፣ የጣልከው ፍሬ ላይ ዛፍ አለ። ሁሌ ሰው ብርቱካኑን እንጂ ፍሬውን መች ስባል። ጥያቄያችን እኮ ብርቱካን ስጠን እንጂ ፍሬ ስጠን አይደለም። ለዚህ ለመጽሐፍ ቅዱስ ሲናገር ለሚበላ ምግብን ለሚዘራ ዘርን ይሰጣል። በሚዘራው ዘር ውስጥ ተስፋ እንዳለ ታውቃለን። በምዘሪው ዘር ውስጥ በረከትን። አንድ ዘር ማለት የትውልድ አቅም ማለት ነው። አንድ ዘር ማለት የመብዛት አቅም ማለት ነው። ትንሽ ነው ግን በውስጡ ትልቅ መከራ አለ። በአንድ ትንሽ የዘር ውስጥ ሜዳን የሚሞላ በእጅ ላይ ትንሽ ነው ስዘራው፣ ትልቅ ነው ስትበላው። ትንሽ ነው ስዘራው፣ ትልቅ ነው። ግድ የለሽም ዘይቱን በልተሹው ብትጨርሽ ያልቃል። ዘይቱን ግን ብታስባርኪው ሃሌሉያ፣ አሜን፣ አሜን ለመብዛት ይሆናል። ይሄ ይሄ እንጀራና ይሄ አሳኮ ቢበላ የመጨረሻ ምሳ ይሆናል ኢየሱስ ሲባርከው ግን ያም በሙሉ ህዝብ የሚያበላ ሆነ አምስት ሺህ ሰው በላይ ያበላው ጥቂት የተባለው የማይረባ የተባለው ትንሽ የተባለው ነው ኢየሱስ ክርስቶስ ጌታ ነው እግዚአብሔር እንደዛ ነው የሚሰራው ትንሽ ባላችሁት ነገር ዘር አለ ህይወት አለ ክብር አለ ኢየሱስ ይባረከ አረ ኢየሱስ ይባረከ ዘፍጥረት ላይ ብትሄድ እኮ እንደዛ ነው ለያንዳንዱ ለያንዳንዱ ነገር ምን አደረገ ዘር ያለበትን ፍሬ ያስቀምጥ ይላል። ዘር ያለበትም፣ ዘር ማለት ምንድን ነው? ጥቂት ነው ግን ትልቅ ነገር ያለው ማለት። ዘሩን የበላ ገበሬ የሚሞት ገበሬ ነው። ዘሩን የዘራ ገበሬ ግን ተስፋ ያለው ገበሬ ነው። ትንሹ ነገር ግዴለሽም፣ ይበዛል፣ ይበዛል እህቴ ይበዛል ወንድሜ። ዛሬ ማስተዋል ያገኝሽ። በየሰው ሰበብ ያለቀሳችሁ ከለቅሶ መንደር ይወጡ። በቃ የተከዛችሁ ምንም ማንም የለኝም ያላችሁ ምንም ማንም አይኖርሽ። እጅሽ ላይ ግን ምን አለ? እጅ ላይ ምን አለ? ያንን የማብዛት አቅም ያንን የመባረክ አቅም የእግዚአብሔር ነው። አያችሁ፣ በማስተዋል እንምጣ። እንባርከው፣ እናስባርከው። አምጡት አለ አምጡት። ምን ሊያደርገው ነው አሉ ምን? አሁንም እግዚአብሔር ምን አለ እያለች ነው። ምን አለ ስጠን። ለምንለው ነገር እግዚአብሔር የሚመልሰው መልስ ምን አለ ነው። ይህን አድርግ ለምንለው ነገር እግዚአብሔር የሚጠይቀው ነገር ምን አለ ነው። በቤትሽ ምን አለ? ምን ማድረግ ትችላለሽ? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሁሌ መንፈሳዊ አባት ይላል፣ አንተ ማድረግ የምትችለውን አድርግ ይላል። እግዚአብሔር ማድረግ የሚችለውን ያደርጋል። አንተ እርምጃ ስታደርግ እግዚአብሔር ይገለጣል ይላል when you take a step god will make a move እንደዚህ ነው እንግሊዘኛው። ደስ ይለኛል። አንድ አንድ ስቴፕ ስትራመድ እግዚአብሔር ይነቃነቃል። እግዚአብሔር የሚሰራው ጥቂቱን ነገር ይዞ በተጀመረ እንጂ ትልቁን በሚመኝ አይደለም ትልቅ ምኞት ትልቅ ነው ለትልቅ ምኞት መድረሻ ግን ትንሽያ ምንላት ነገር የናቅናት ነች የናቃችሁት ነገር የምታስብበት ሳምንት ይሁንላችሁ ኢየሱስ ክርስቶስ ጌታ ነው አይጠቅምም አይረባም ያልከው ነገር እሱ የክብር መገለጫ ያደርገዋል አንዳንዴ እኮ አንዳንዴ አንዳንዴ ሲዲ ላይ የወጡ ነገሮች ብቻ ያማሩ መስለውን እግዚአብሔር የሰጠንን ዝማሬ ቀብረናል ማን ያውቃል እኮ ቀንሽን የሚባረከው እኮ በዘማሪ እንትና የተዘመረው ሊሆን ይችላል ማለዳ ላይ በአንቺ የመጣ ድምፅ ለሰው ጆሮ ቢከረክር ለእግዚአብሔር አይከረክርምና። እና ኢየሱስ ክርስቶስ ጌታ ነው። አዎ ጥቂት ያልከው ዝማር ይሆናል ትውልድን እኮ የሚፈውሰው ጥቂት ያልሽው ነገር ይሆናል ብዙዎችን የሚባርከው ኢየሱስ ይባረክ። አንዳንድ ሰው ይላል እንደዚህ ዝማር ያለንና፣ አቤቴ ዘመኑ፣ አቤት የዘመኑ ገንዘብ እንትን እኮ በጣም ከዘፈን በላይ ሆኗል። ምንድን ነው ማሳተሚያ ስቱዲዮ እንዴ? ዝማሬ ተሰጣሽ ለስቱዲዮ አይደለም ለቤተክርስቲያን ነው። እግዚአብሔር በዘመን መጦ ስቱዲዮ ላይ እስክትገቢ ድረስ ለምን አትዘምሪ? በማላችሁ ባንቺ ዝማሬ ስንት ሰው ይፈታል እኮ ቢያንስ ቢያንስ አንቺ እና ቤተሰቦች ትፈቻለች። አይ ሰው ዝማሬ ያለኝ ይላል እና እንዴ፣ ዝማሬን ጽፈን እንድታስቀመጠው አይደለም። እግዚአብሔር የሰጠን ተጽፎ የሚቀመጠው ነው። በዳዊት ጨርሷል። በቃ ደግሜ ነገር ተጽፎ የሚቀመጠው በዳዊት ጨርሷል። ይኸው ዚህ ጋር የዳዊት መዝሙር የሚባል አለ። ባንቺ የመጣው ዝማሬ በእኛ ዘመን መፍትሄ እንዲሆን ነው፣ መድኃኒት እንዲሆን ነው። አያችሁ ብዙዎቻችን በእኛ ዘንድ ያለው ነገር ትንሽ መስሎ ስለሚታሰበን እኮ ነው ብዙዎቻችን ፌሙ ዝናውን እንጂ ድርጊቱን ረስተናል፣ በረከቱን ረስተናል። ረስተናል በመንፈሳዊ ህይወት ልምምድም ቢሆንም በግል ሕይወታችሁ ላይ በምጣ በማንኛው ነገር እግዚአብሔር ዛሬ የሚጠይቃችሁ ምን አለ ሚል ነው። ምን አለ? እጅሽ ላይ ምን አለ? ኢየሱስ ክርስቶስ ጌታ ነው። አሜን። የአንድ ሺህ ኪሎ ሜትር ፍጻሜ በአንድ እርምጃ ይጀመራል። አንድ እርምጃን ከናከው አንድ ሺው ጋር ደርስም ትንሹን ከናቅሽው ትልቁ ጋር መድረስ አትችልም። ብዙዎቻችሁ ትልቅ ነገር ላይ ተንጠልጠላችሁ ትንሹን ረስታችሁ የሚበዛውን ንቃችሁ የማይበዛውን ፍለጋ ላይ እየሮጣችሁ ነው። ትልቅ ነገር የመብዛት ውጤት እንጂ እራሱ መብዛት አይሆንም። ዘር ነው የሚበዛው፣ ዘር ነው የሚበዛው። እባካችሁ ሕይወታችሁን አታምክኑ። እንደ እርዳታ ስንዴ ታውቃላችሁ፣ የማይበዛ እኮ ነው። ሲመጣ በቶን ነው የሚመጣው፣ ግን በልተ ነው የምጨርሰው። የእርዳታ ስንዴ ገለው ነው የሚያመጡ፣ ዘር ሊሆን አይችልም። አስተዋይ ግን ዘር ላይ ይንጠለጠላል። በእጅሽ ላይ ያለው የሚበዛ ነው። ይሄ አምስቱ እንጀራ አሜናምን አሳው ምን የሚል ነው? የሚበዛ ነው እጅ ላይ ያለው። በትር የተአምር በትር ነው። በጅ ላይ ምን አለ? አሁን በእጅሽ ላይ ምን አለ? እግዚአብሔር እሱን ይጠቀመዋል? አምላክ በእሱ ላይ ይሰራል። የእግዚአብሔር ክብር በዚህ ላይ ይገለጣል። አሁንም እግዚአብሔር እያወራ ነው። ምን አለ በቤትሽ? ምን ማረክ ትችላለ? ምን ማረክ ትችያለሽ? ምን ማረክ ትችያለሽ? ኢየሱስ ጌታ ነው። ምን ማድረግ ትችላለ? ምንድን ነው የምችው? ምን አለ ቤትሽ? ትንሽ ነው አይባልም። እግዚአብሔር ለሚጠይቁ ጥያቄ ቢያንስ ሚያስ ዛሬ ቤታችሁ የነገር ማሰብ ካልቻላችሁ ዛሬ ግን ከመሰው ያለ እግዚአብሔር እየጠየቀ ነው። ምን አለ ሚል ምን አለሽ እህቴ? ምንድ ነው እጅሽ ላይ ያለው? ምንድ ነው አንተ ቤት ያለው? ምን ማድረግ ትችላለ? አይ የምችለው ዝማሬ እንደ ግድ የለም ዝማሬም የክብር መጀመሪያ ነው። ዳዊት ማድረግ የሚችለው አንድ ነገር ነበረ፣ በግ መጠበቅና መዘመር የሚገርማቸውሁ ነገር የዳዊት ዝማሬ ለእኛ ከመድረሱ በፊት በበጎች ጆሮ ነበር የሚንቆረቆር። ማንም እኮ የሰማው ከቤተሰቡ እኮ የማይፈልግ እሱ ነው አባቴና እናቴ የጣሉኛል። ለዚህ ማንም ባይኖር ኢየሱስ ጌታ። በገና መደርደር ግን ለሰው ድምቀት አልነበረም። መቅደስ እስኪገባ አይጠብቅም። ሜዳ ላይ ሆኑ የምችለው ስኗ የምችውን አድርጊ፣ አድርጊ ኢየሱስ። ዘምሪ፣ በቀን በሌሊት እግዚአብሔር ክብርሽን ያወጣል። አዎ፣ ኳይር አርገው እስኪመርጡኝ፣ ማይክ እስኪሰጡኝ አይባልም አይባልም። ብዙዎቻችን እንደዛ ነው የተታለለው። ትላልቁን ፈልገን ትናንሹን ረስተናል። ትንሹ ቦታ ላይ ነው ትልቁ የሚወለደው። አረ ትልቁ የሚወለደው ትንሹ ቦታ ላይ ነው። እዛ በግ እየጠበቀ ይደረድራል፣ ይወርድበታል መንፈስ። ወንድሜ በገና እየደረደርክ ድብ ቢመጣ ድቦ አያሸንፍም። ብዙቻችን እኮ ድብ የበላን ገና እዛ ቦታ ላይ ነው። በኢየሱስ ስምና ስልጣን በትንሹ ላይ ክብርን የማየት በትንሹ ላይ መብዛትን የማየት ጸጋ ያገኛቸው በኢየሱስ ይሄ ፀጋ ያገኛችሁ በኢየሱስም ትንሹን መቅበር ትንሹን መጣል ትንሹን ማዋረድ ከእናንተ ህይወት ላይ የተነሳ ይሆነ የተነሳ ይሁን በኢየሱስም አይጠቅምም ብሎ ትንሹን መግደል ትንሹን መውረድ ከእናንተ ህይወት ይነሳ በኢየሱስም እግዚአብሔር ትንሻችሁን ትልቅ እንደሚያደርግ የምታዩበት መንፈስ ያገኛችሁ ዐይኖቻችሁ ይከፈቱ በኢየሱስም